ያልተነካ ተፈጥሮ፣ የበለጸገ ባህል፣ የቱሪስቶች መዳረሻና የማይረሳ ውበት ያለበት ገነት። በዚህ መሰናዶ የሲሼልስን ህይወት፣ ህዝቦቿን፣ የዱራራዊቷንና በዓለም ላይ ካሉት እጅግ አስደናቂ የቱሪስት መዳረሻዎች አንዷ ያደረጋትን ድንቅ ተፈጥሮ ከጓዳ እስከ ጎድጓደው እየበረበርን መጥልቀት እንዳስሳለን። እስከ መሰናዶ መጨረሻ ብራችን እንድትሆኑ እየጋበዝን በቀጥታ ወደ ፕሮግራሙ እናልፋለን። ደሴቶቹ እስከ 18ኛው ክፍለ ዘመን ድረስ ሰው አልባ ነበሩ። ፈረንሳይ ለመጀመሪያ ጊዜ ሲሸልስን በ1770 እንደ አውሮፓውያን አቆጣጠር ለመቆጣጠር በቃች አፍሪካውያንንም ባሪያ በማድረግ ወደ ደሴቶች በማምጣት የሻ ስራዎች እንዲሰሩ አድርጋለች። ይሁን እንጂ በ1814 ብሪታንያ ደሴቶቹን ከፈረንሳይ በመንጠቅ ለ150 ተከታታይ ዓመታት መግዛት ችላለች። ሆኖም ግን ሲሸልስ በ1976 ከዩናይትድ ኪንግደም ነፃነቷን በማግኘቷ በይፋ ራስዋን የቻለች ነፃ ሀገር ሆነች። የደሴቷ ባህል ቋንቋና ስም ተጋረሮ የመቆየት የቻለው በአመዛኙ የፈረንሳይ ማንነት ነው። የደሴቷ ህዝብ ቁጥር አንድ መቶ ሺህ የሚገመት ሲሆን አብዛኛው የሮማ ካቶሊክ እምነት ተከታይ ነው። ቀሪው ደግሞ ፕሮቴስታንትና ሌላ ሃይማኖት ተከታይ ሲሆን እንደኛ ሀገር ህዝብ በጎሳና በሃይማኖት ሰበብ እርስ በእርስ አይባላም፣ በሰላም አብሮ ተደጋግፎ ይኖራል እንጂ። ዛሬ ዛሬ ሲሼልስ በፖለቲካ መረጋጋት በከፍተኛ ሰው ልጅ ልማትና በጠንካራ ያካባቢ ጥበቃ ፖሊሲዎች እውቅና ያገኘች ዲሞክራሲያዊ ሪፐብሊክ በመሆኗ የዓለም የቱሪዝም የስበት ማዕከል እንድትሆን አስችሏታል። ከሴሽልስ ደሴት ውስጥ ትልቁ ደሴት ማሄ ሲሆን፣ የሀገሪቱ መናገሻ ከተማ ቪክቶሪያ በዚህ ደሴት ውስጥ ይገኛል። ግዙፍ የግራናይት ቋጥኞች ነጩ አሸዋ በተሞሉ የባህር ዳርቻዎች ላይ ሲንሳፈፉና ሲንፈላሰሱ፣ ህንድ ውቅያኖስ ደግሞ በፕላኔታችን ብቸኛው ሰማያዊ ብርሃን በደማቁ ሲያበራ ይታያል። በዚህ ተአምረኛ ሀገር ውስጥ ያልዳብራ ግዙፍ ኤሊዎች የማይረሱም። እነዚህ ደሴቶች የግዙፍ ኤሊዎች መኖሪያ ናቸው። ኤሊዎቹ ቁመታቸው አንድ መካከለኛ ቁመት ካለው ሰው ጋር ተቀራራቢ ነው። የአልዳብራ ግዙፍ ኤሊ ለዚህ ሀሳብ ዋነኛ አስረጅ ነው። በደሴቶቹ ላይ ያለማንም ከልቃይ በነፃነት ይኖራሉ። ለጉብኝት ወደ ስፍራው ከሚመጡ ቱሪስቶች ጋር አብረው ይጫወታሉ። ቱሪስቶችን ኤሊዎች ቅጠላቅጠል በመመገብ ልዩና የማይረሳ ጊዜን ለማሳለፍ የታደሉ ናቸው። ታዲያ እንክብካቤ ያልጎደልባቸው ግዙፍ ኤሊዎች ከአንድ መቶ ሀምሳ ዓመታት በላይ በህይወት መኖር ይችላሉ። የደሴቷ ገጸ በረከት ይብቻ አይደለም። በፕራሲሊም ጥልቅ ደኖች ውስጥ ብርቅየው ጥቁር ፓሮት በጥንታዊ የዘንባባ ዛፎች መካከል ልዩ ዝማሬ ሲዘምር ወደ ተፈጥሮ ይመለሰውታል። ወፎቹ ይዘምራሉ፣ እርስዎ ደግሞ ይደመማሉ። በዚህ ደሴት ውስጥ ተሰግስገው የሚገኙ ብዙዎች ወፎች በምድራችን ላይ በሌላ ቦታ በፍጹም አያገኟቸውም። በዚህ ምክንያት የጥቁሩ ፓሮት ልዩ ዝማሬ መስማት ለሚሻሰው ብቸኛዋ ተመራጭ ሀገር አፍሪካዊቷ ደሴት ሲሼልስ መሆኗን ልብ ሌላው አስገራሚው የውሃ ውስጥ መንግስት ነው። በዚህ ደሴት ውስጥ የውሃ ውስጥ መንግስት አለ። ይህ የውሃ ውስጥ መንግስት የሰው ልጅ የሚኖርበት መንግስት አይደለም። ከማዕበሎቹ በታች የሚንቀሳቀሱ ህያው ኮራል ሬፍ፣ በሞቃት ጀሮቶች ውስጥ የሚንሳፈፉ የባህር ኤሊዎችና የያሩ ክልል ሰዎች ከቀስተ ደመና ጋር ልዩ ህብረት ሲፈጥሩ የውሃ ውስጥ መንግስት ይሉታል። የዓለም የአየር ንብረት መዛባት ለሚያሳስባቸው ለአየር ንብረት ተሟጋቾች ሲሼዝ ህያው ላብራቶሪ ነች። ውቅያኖሶቻችንን ለመጠበቅ የሚደረገው ትግል በየቀኑ የሚካሄድበት ቦታ ነው። ደሴቷ ውብ መልካ ምድሮች ያለው ብቻ አይደለችም ተሳስበውና ተሳስረው የሚኖሩ ድንቅ ህዝቦች ያሏትም ሀገር ነች። የተለየና ከባህሩ ጋር በጥልቅ እየተቆራኘ የአፍሪካ የሲያና የአውሮፓ ባህል በአንድ ላይ ተስማምተው የሚደምቁባት ልዩ ሀገር። ይህም የባህል ስብጥር ልዩ የሆነ ክሪኦል የተባለን ባህል መፍጠር ችሏል። ሙዚቃቸውና ጭፍሮቻቸው የደሴቶቻቸውን ዜማ አቅፎ የያዘ ሲሆን ደሴቶቹ እስከ 18ኛው ክፍለ ዘመን ድረስ ሰው አልባ ነበሩ። ዛሬ ሲሸዝ በፖለቲካ መረጋጋት በከፍተኛ የሰው ልጅ ልማትና በጠንካራ አካባቢ ጥበቃ ፖሊሲዎቿ እውቅና ያገኘች ዲሞክራሲያዊ ሪፐብሊክ በመሆኗ የዓለም የቱሪዝም የስበት ማዕከል እንድትሆን አስችሏታል። የደሴቶች ጠቅላላ የመሬት ስፋት 455 ስኩዌር ኪሎ ሜትር እንደሆነ ይገመታል። የአሳ ምርት እንዳሸዋ ይታፈስበታል። በ115 ደሴቶች የተዋቀረች ሲሆን አንዳንዶቹ በምድር ላይ ካሉ ጥንታዊ የግራና ቅርሶች መካከል አንዳንዶቹ ደግሞ አንዳንዶቹ ደግሞ በሺዎች ለሚቆጠሩ ዓመታት በኮራል የተቀረጹ ስለመሆናቸው ሳይንስ ደረስኩበት ብሏል። በመሆኑ አርባ አንድ ግራናይት ደሴቶች ዋናዎቹ የውስጥ ደሴቶች ሲሆኑ፣ ሰባ አራቱ ደግሞ ኮራሊን ደሴቶች ወይም ውጫዊ ደሴቶች ናቸው። የዓለም አየር ንብረት መዛባት ለሚያሳስባቸው ለአየር ንብረት ተሟጋቾች ወይ ሲሼዝ ሕያው ላብራቶሪ ነች። ውቅያኖሶቻችን ለመጠበቅ የሚደረገውን ትግል በየቀኑ የሚካሄድበት የዓለም የአየር ንብረት መዛባት ለሚያሳስባቸው ለአየር ንብረት ተሟጋቾች ሲሼስ ሕያው ላብራቶሪ ነች። ውቅያኖሶቻችን ለመጠበቅ የሚደረገው ትግል በየቀን የሚካሄድበት ቦታ ሲሸልስ ደሴቶች ውስጥ ነው። ደሴቷ ውብ መልካም ምድሮች ያሏት ብቻ አይደለችም። ተሳስሮ እና ተሳስሮ የሚኖሩበት ድንቅ ህዝቦች ያሏት የተጠበሳሳ የኮኮናት ምግቦች ቀልል ያሉ የጎዳና ላይ ምግቦች የተለመዱ ናቸው ደሴቷ ውስጥ በልዩ ቅመማ ቅመም በኮኮናት በዳቦ ፍራፍሬና ባህሩ ክልል ፍራፍሬዎች የተቀመመ ትኩስ አሳ ያገኛሉ የሲሸስን ምግብ መቅመስ ውቃያኖሱን ደኑና ባህሉን በአንድ ጊዜ እንደ መቅመስ ይቆጠራል ስለሆነ ሲሸስ ከመላው ዓለም ለመጡ ቱሪስቶች ፍጹም ምቹ ነች የባህር ዳርቻዎቿ በአለም ላይ ካሉት እጅግ ውብና የማይሰለቹ ቦታዎች መካከል ይመደባሉ ቱሪዝም የደሴቷ አንዱ የህልውና ማስጠበቂያ ነው። ከ25% በላይ የሀገሪቱ ገቢ የሚገኘው ከዚሁ ቱሪዝም መሆኑን ልብ ይሏል። የራሷ የመገባበያ ገንዘብ ኖት ያላት ሲሆን አንድ የአሜሪካ ዶላር 14 ሩፒ ጋር ተመጣጣኝ ዋጋ አለው። ከኛ ሀገር ገንዘብ የመግዛት አቅም አንጻር ሲታይ የሲሼልስ ሩፒ በ15 እጥፍ ይሻላል እንደማለት ነው። በሲሼልስ የሚገኘው ቱሪዝም የተገነባው በተፈጥሮ አክብሮት ላይ ነው። አብዛኛው የመሬትና የባህር ክፍል የተጠበቀ ነው። ይህም መጪው ትውልድ ተመሳሳይና ተፈጥሯዊ ይዘቱን ያለቀቀ ኑሮ እንዲኖሩ በማሰብ ነው። ታናሹ ሀገር ሲሼልስ መሎ አለምን በአካባቢ ጥበቃ ሞዴል በመሆን እየመራች ትገኛለች። አገሪቱ የአየር ንብረት ለውጥን በድፍረትና በቁርጠኝነት እየተዋጋች ትገኛለች። ዚሽስ ልትደነቅ የሚገባት ገነት ብቻ አይደለችም፣ ልትጠበቅም የሚገባት እንጂ ለዓለም ከፈጣሪ የተቸረች ልዩ የማትሰለች በረከት ነች። ተፈጥሮና የሰው ልጅ ከነሙሉ ክፍሩና ባሉ ፍጹም በሆነ ስምነት የምኖርባት ብርቅዬ ቦታ ናት። ስለሆነም አለም ሲሸረሽን እንዳይን ብለን ልንጠብቃት ይገባል እያልን እስከ ዝግጅቱ መጨረሻ አብራችሁን ስለነበራችሁ ምስጋናችን ከፍ ያለ ነው። ውድ የሀገሬ ልጆች፣ በሌላ መሰናዶ እስከምንገናኝ ድረስ ባላችሁበት የአለም ዳርቻ ሁሉ ሙሉ ሰላም ለእናንተ ይሆን እያልን በዚሁ እንሰናበታለን።